የመቋጠሪያ የጨሰው ይሄን ሁሉም ሰው አሁን አውቆልኛል። ኮካ አደባባይ ጋር መቋጠሬ ጨሷል። ይሄን በአደባባይ ነው የማወራው፣ እናንተ ይገርማችኋል። ከሁለት ዓመት በፊት ነው ምናምን የሆንኩት። እኔና እግዚአብሔር ነው የምናውቀው፣ እኔና እግዚአብሔር ነው እኔና መዳን ያለ ነው የምናውቀው። እሱን ማለወሩም አንዲት ምስኪን ልጅን እንዴት እንዳንገላጥፋት መቱኩን መቱኩን መቶብኝ እኮ ነው መቶብኝ እኮ ነው መቶብኝ እኮ ነው። አንዲት መልከ መልካም ልጅን አሰቃዩዋት። ወይኔ አሰቃየዋት። ብቻ አንድ ሚሊዮን ፎሎወር ስንገባ አንድ ሚሊዮን ፎሎወርስ ከገባም በኋላ ያልፈወሩ ታሪኮችን እንግዲህ አወራችኋለሁ ይዘዌ እውነቱን ለመናገር ወቸው ጉድ ላይ አወሮ አለወሮ ብዙ እያልኩ ያለፍኳቸው እያልኩ እኔም እንዳልገመት ፈርቼ ነው ፈርቼ ነው። እና ብቻ ከነገ ጀምሮ ተመቻች፣ አሳቤ ልክ ነው። ተመቻች ከነገ ጀምሮ ሰራላችሁ ቪዲዮ፣ ቦታው ድረስ ሂጄ ነው ምሰራላችሁ ማይላ ብዬ ቦቶ ድረስ እጅ ይመቻችኋል። ንገሩኝ ከተመቻችሁ። አዎ ተመችቶ ብሉኝ። ቦቶ ድረስ እጅ እዚ ጋር ነው እንደዚ ሆንኩት። እዚ ጋር ነው እንደዚ ሆንኩት። መቋጠር የጨሰው እዚ አደባባይ ጋር ነው። ይሄ ኮ አደባባይ ይባላል። አ አራት ቀበሌ አ አምስት ቀበሌ ያን ግሮሰሪ ልጅ መጠይቅ የጠየቁበት ቦታ ሽንት ቤት የለም ያለን ቦታ ያለን ቦታ ስም መልስ የአያቴን ጓደኛ ያገኘበት ቦታ ቦታ ደረጃውን ስወርድ ሽንት ቤቱ ሲዘጋ ስሮወጥ ሽንት ቤቱ ጋር ሲደርስ ተነሽ ስላት እሱን እህት የተሰብሮባት ወጣ ብላ ያለችበትን ቦታ አንድ በአንድ ዘርዝሬ አሳያቸዋለሁ። እጽ ያበሉብኝን ያበሉኝን ቦታ ከበለው በኋላ ከዶርም እስከ ማንዴላ ድረስ እንዴት እንደሄድኩ ታውቃላችሁ። የሄድኩበትን ቦታ ተመቻቹ። እንደሱ ነው ማድረግ። ተመቻቹ። ከሊና ጋር ከዳሄ ጋር ደጆሌ አንድ ክፍል አብረን ተመረን። እውነት ነው፣ እሷ ታውቃለች። በቃ ተመቻቹ። አሜሪካን ኤምባሲ መግባት አይቻልም እንጂ ቢገባ ኑሮ አሳያችሁ ነበር። ፓርደን ያልኩበትን ቦታ ፓርደን ያልኩበትን ቦታ በሩ አልከፈት ብሎ ጓ ጓ ጓ ጓ ያደረኩበትን ቦታ፣ ኮካ አደባባይ ነው አሳያችኋለሁ። ኮካ አደባባይ ነው አሳያችኋለሁ። ታክሲውን አሳያችኋለሁ። ታክሲውን ቁጭ ብዬ የቱ ጋር ገጭ ቀጭ ቀጭ እንዳለ አሳያችኋለሁ። ይህን ሁሉ ታሪክ ነግራችኋለሁ። በዚህ በቲክቶክ እየቆራረጥኩኝ እየቆራረጥኩኝ ልናስጣቸዋል። እኔ ድሮም የኢትዮጵያ ሕዝብ ነው ገንዘቤ አብቴ። በዩቲዩብ በእናንተ አልሸቅልም። ምን ይሰራል? እኔ እኔ ሕዝቤ አብቴ ነው ንብረቴ ነው። ከመገናኛ እስከ ሰፈት ድረስ የቋጠራችሁት እናንተ ናችሁ። ነካው አልነካው እያላችሁ ረገጣ ረገጠ ጠባለ ጠባላል እያላችሁ

ምን ላረግ ምን ላረግ መሰለሽ ከነገ ጀምሮ ቪዲዮ ልሰራላቸው ነው። ለዚህ ለተከበረ ሕዝብ ከመገናኛ ጀምሮ እስከ ሰፈር ድረስ ለቋጠረ ሕዝብ ከኔ እኩል ነካበት አልነካበት ጠባለህ ጠባለህ አለ ወጣህ አልወጣህ እያለ ሲጨነቅ የነበረ ሲዘጋ ሲፈታ የነበረ ለዚህ ሕዝብ ምን አደርግለታለሁ መሰለሽ ከነገ ጀምሮ ቦታው ድረስ ሄጄ እዚህ ጋር ነው እንደዚህ ሆንኩት። ይሄ ነው እኮ ከአደባባይ እዚህ ጋር ነው እንዲሆንኩት። እዚህ ጋር ፈርበላው። እዚህ ጋር ጠባለ የአያቴን። እዚህ ጋር አገኘቸው ጓደኛ ደረጃው አሜሪካ እጽ በልቻለሁ። እጽ የበለበትም ቦታ አዲስ ዩኒቨርሲቲ ሁሉንም ለዚህ ምስኪን ምን በማያገባው ፊንቲጣውን ሲቋጥር ሲፈጣ፣ ሲቋጥር ሲፈጣ አራት ሰዓት ሙሉ አፈር ልብላላችሁ አራት ሰዓት ሙሉ አራት ሰዓት ሙሉ ስለ ሸርተቴ ሲሰሙ፣ ይህ ምስኪን ህዝብ እኮ ነው። ህዝብ እኮ የዋ ናቸው እኮ ህዝብ። ጌም ትጫወታለህ፣ ጌም ተጫወቱ እያሉ ነው። እንጫወት አንተ ባለሚቸ እንዲ ደህና ነው። አልገባም እስኮን ቤት እኔ ቤት አልገባም። ምን አለ አስገቡልኝ ነው መለሆኔ ዩኒቨርስ ነው የጀምረውን ቪዲዮ አልጨረሰም። እያዳመጠ መሰለኝ ይመጣል። አታስብ ይመጣል። ኧረ ተመዬ ዩኒቨርሱን ለቀቁ ለራቴ እኔ ቤት ታሽቶ ታሽቶ

ስቀን እንደጀመርን ስቀን እንጨርስ። ከገቡ አይወጡ ማለት ምን አለ እህቴ? ጋር ገባ ብለው ከዛ በኋላ ተመልሰው ወደ እኔ እምጡ ምን አለ እንደዛ አላስቸግርም ብዬ ነው። እንደፈለጉ ረፕሊስ ተቸገር እባካችሁ። ቤቴ ጋርም እንደሆነ ጋር እያደረጋችሁ አንድ ሃያ ሁለት ሺህ ልግባ ጋይስ ሃያ ሁለት ዊን አላት፣ ሃያ ሁለት ዊን አላት። ጋይስ ጋይስ ደብልነን፣ ደብልነን፣ ቤተሰቦቼ ደብልነን። ይህን ዊን እንውሰደው፣ ይህን ዊን እንውሰደው። ዮናታን ከወገ በተሽ አይሰራም ብላችሁ የምታደርጉትን ሸር አቁሙና ደብል ለ ትጮቱት ደብል ለ ኒድ ጋይስ ሃያ ሁለት ዊን እንግባ፣ ሃያ ሁለት ዊን እንግባ። አረ መንጉር ነው፣ አረ መንጉር ነው፣ አረ መንጉር ነው። ሃያ ሁለት ዊን እንግባና ዊኗ እንውሰድባት አያ ሁለቱን ምናላት እንሰድባት። አረ ዝምታው ምንድን ነው? አረ ሰው እንደ የለው ሰው አታርጉኝ። አረ ሰው እንደ የለው ሰው አታርጉኝ። ተው ተው ተው እም ደብልነን ሰብሰብል ውስጥ ሰብሰብላችሁ እኮ አንዳንድ ብታዋጡ እኮ ሀያ ሺህ አስር ሺህ ብናዋጣ እኮ ሀያ ሺህ እንገባለን። ሰብሰብ